እሺ ጓደኞቼ ዛሬ ደግሞ እንደዚህ የሚያመርር ቆንጂዬ የተበልቶ የማይጠገም ሁሉም አረቦች የሚወዱት ሴት ወንቱ ሀበሻ ራሱ በጣም የሚወደው የህንድ ዶሮ ወጥ አሰራር በአሪፍ ሁኔታ ይዤላችሁ መጥቻለሁ አሪፍ ነው ስሩና ሞክሩት እሺ አሁን ወደ ስርା እሺ ጓደኞቼ ዛሬ ደግሞ የህንድ ዶሮ ወጥ አሰራር በችክን ወይም ሰጀር በሚባለው በዚህ በስዱሩ እንዲሁም ደግሞ እንደዚህ አጥንት ባለው በታፈው በእግሩ መስራት ይቻላል ማለት ነው። ሁሉም አረቦች ሁሉም የሚወደው ምርጥ አሰራር ለየት ባለመልኩ በአሪፍ ሁኔታ ነው መሰራላችሁ። ስለ መስራት የሚያስፈልገ የቅመሞች እዚህ ጋር አንድ የሾርባ ማንኪያ ጅንጅብልና ነጭ ሽንኩርት አብሮ የተፈጨ እዚህ ጋራ ፓፕሪካ እና እዚህ ጋር ከለር ወይም ስጥቅትን ዘፈራ ነው የሚባለው ማለት ነው። የሚያቃጥል ስፓይሲ የምትወዱ ከሆነ በርከት አድርጉን። ይህን አንድ ማንኪያ ተጠቅም ያለው ለዝች ማለት ነው። አንድ ማንኪያ ይሄንን፣ አንድ ማንኪያ ነቀርቀር በሬ እና አንድ ማንኪያ ካሞን ኪችን ካላችሁ ማለት ችግር የለውም። ትንሽ እየች የምታወት ቁንጥር ወይም ሲናሞን ግርፍ፣ ትንሽ እየች የምታወት ሄል ፓውደር አድርግ ያለው ማለት ነው። ጫው እናንተ እንዳስፈላጊነታችሁ አድርጉ። ሲጋራ ለሚያለኝ ተጠቀማችሁ ምንም እንደዚህ ጨምራቸዋለን

ስፔስ ነገር ደግሞ እንወዳለን። ታዲያ እንደዚህ አድርጌ ልጅ ውስጥ አስቀምጠዋለሁ እስከምሰራው ድረስ ማለት ነው። ከዛ ተመለሰን እንገናኛለን። እሺ ጓደኞች እስከዛ ሶስት እንሰራለን ነው እና ከዛ

እሺ ጓደኞች እዚህ ጋር ነጭ ሽንኩርትና ዝንጅብል አንድ ሹርባ ላይ ተጨምራለን። ጓደኞች ነጭ ሽንኩርት ቅብስ ካረገ በኋላ እዚህ ጋራ ትንሽዬ የሚያቃጥል ስፓይሲ፣ ትንሽዬ እርብ፣ ትንሽዬ ከለር፣ ትንሽዬ ካሞን ሄል ፓውደር፣ ትንሽዬ ዝበራ ፓውደር እነሱን አድርጌ ደግሞ ትንሽ ትንሽ ታረጋቸዋለሁ ማለት ነው። እሺ፣ ጓደኞች እሺ፣ ከዛ እዚህ ጋር ትንሽ ዘይት እናረግና ቅድም ጠብስ ያረጉን ዶሮ እንጠብሳለን ማለት ነው። ጓደኞች ማለት ነው እንደዚህ እንጠብሳለን ማለት ነው።

ከታች ወደ እጂ እዚህ ጋራ ኩኪንግ ክሬማ እናደርግባታለን። የምግብ ክሬም ማለት ክሬማ ማለት ነው። ቢያንስ 125 ሚሊ ምናምን ጨምሩ ወይም ሰው ጓደኞቹ፣ ለዚህ ተከታታይ ነው። እሺ ጓደኞቼ እዚህ ጋር ደርሷል እንግዲህ አልቋል። ይሄ መጥበሻ በጣም ነው የሚያስቸግረው፣ በጣም ግልብልብ ነው። ሰዓት ከነሱ ያረኩ ከአምስት ከሁለት ደቂቃ ከሶስት ደቂቃ በኋላ በቃ ዝም ብላችሁ ማገላጠም ማሰለለባችሁ ማለት ነው። ወደ ስታርጉት ሲታሽ በጣም አሪፍ ነው። በልቡ በዳጎ መብላት ትችላላችሁ ማለት ነው። እንደ ፍላጎታችሁ ይሄን ይመስላል። አለቀ በቃ ይሄ ነው።